ተጣብቆ ተጓድቼ ያየሽ ለጎረቤት ማብዳት ምን ነው ሆና መልሽ ለጎረቤት ማብዳት ምን ነው ሆና መልሽ። እናመሰግናለን መኮንን አያና በኤሌም ሶስት ተወክሎ የኤልያስ ተባባልን ቃልሽ ዞረን ነበር ያቀረበልን። እናመሰግናለን። ውድድራችን ተጠናቋል። ዳኞች አስተያየት ይሰጣሉ። መቀጠል ትችላላችሁ። እሺ መኮንን አያና የኤልያስ ተባባልን ቃልሽ ዞረ የሚል ዜማ፣ ጥሩ ዜማ ነው ይዘው የመጣው ግን በዚህ ሳምንት ላይ እዚህ ውድድር ላይ ሆነን ይሄ ዜማ በደንብ ያንተን ብቃት ይፈትሻል የሚለው ጥያቄ አለኝ። ለምንድን ነው እስካሁን የተለያየ አይነት ዜማዎች ታመጣለ? ዛሬ በዚህ ዜማ ጥሩ ነው ብሎ ኮሜንት ተደርጎ ሲኬድ በዛው አይነት በቃ ለአንተ ጉሮሮ ፊት የሚያደርግ ዜማ በደንብ መርጠ መምጣት አለብ። አሁን ይሄ ዜማ ብዙ የምትፈተንበት ነገር የለውም እና አይሞቀኝም አይበርደኝም ብዬ ከምትወጣ አንዴ በደንብ ወይ ደፍሬ ወይም ፈርቼ የሚለው ነገር አለው። አማን ና እንደሱ አይነት ነገር በቃ እኛንም ቁጭ ብድግ የሚያደርግ ነገር መምረጥ መቻል አለብ። የዜማ ምርጫህን ሁል ቀን ጥንቃቄ እንድታደርግ ነው የምመክር። እዚህ ዘፈል አሁን እዚህ ፐርፎርማንስ ላይ ምንም የሚያስጠላ ነገር የለው፣ ምንም የሚያምር ነገር የለው እና እንደዚህ በቃ መሀከል ላይ ያለ ነገር ነው የተሰማኝ። መልካም እድል እመኝልሃለሁ። እሺ መኮንን ጥሩ የዘፈን ምርጫ ነው፣ ግን አሁን የሹም ያነሳቸው ሀሳብ በጣም ወሳኝነት አለው። ኖርማል፣ ትንሽ ከኖርማል ከሆነው ነገር እንውጣ። ያው ክትፎ ከሆነ ስፔሻል አለው አይደል? አዎ፣ ጾም ነው አሁን። ደግሞ ስፔሻል ነገር በትንሽ ኖርማል ነገር አይ፣ ውድድሩ በጣም እየፈጠነ ነው የመጣው። ስለዚህ ምንም በቃ እንደ ዘፈን ዘፍን የምትወጣውን ነገር ባታደርገው አሪፍ ነው። ሌላው ትንሽ እድለ የጠማማ ያልከውን ነገር ደስ አላለኝም። ግጥሙን ባተደረ እና በጣም የሚገርም ድምጽ ነው ያለህ። በጣም የሚገርም ቃና ነው ያለህ እና እና ሌላው ትልቁ ኳሊቲ ባህል ላይ የባህል ዘፈንን እንደፈለጋ አርቀጥ ቻወታለን። ሞደርን የምንለው የባህል ዘመናዊ የሚለውንም መጫወት እንችላለን። ግን እዚህ አካባቢ ስማርት መሆን ያስፈልጋል። ትንሽ ብልጠት ሳይሆን የብልህነት ምን ማለት ነው እዚህ ጋር እኔ በሆነ ለምሳሌ ዘፋኝ መተው ምንድን ነው ማሳየው በቃ አቅሜ ማሳይበት ገባ አይደለ? የወረደ ነገርን ሎው ነገር እንደምችል ሀይ ነገር መዝፈን እንደምችል ቴክኒካሊ እንዴት እንደምችል መቀለጽ እንደምችል ገባ አይደለ? አንተ ውስጥ ጉሮሮስ ማአት ነገር ይታያል። ግን በቃ አንተ ኖርማል ነው ነገሮች የምታያቸው፣ በዚህ መንገድ ባታያቸው እንጂ በጣም አደገኛ ቃናን ያለ። በጣም ገብቶ አልዘፈን እና ትንሽ በቃ ገብቶ አላለ። ሀሳቤ የምለው ከፍ ብለህ ለመታየት መሞከር ነው። መልካም እድል። በጣም ጥሩ ነው መኮንን አንተ ላንተ አስተያየት ከመስጠት በፊት ከጀርባ የቆሙትን ባንዶች ማመስገን በጣም ያስፈልጋሉ። እውነት እንደ ሁልጊዜውም ዛይሁን ባንድ በጣም እናመሰግናለን። ልክ እንደ ሁል ጊዜውም በጣም ውብ ሙዚቃ፣ በጣም ውብ የተዋበ ድምጽ ሳውንድ ስንሰማ ነው የቆየነው። ዛሬ ደግሞ አዲስ ወንድማችን በሳክስፎን ተጋብዞ መጥቶ አብሮን የዋለው ኤርሚያስ ይባላል በጣም ጎበዝ ሙዚቀኛ ነው በግልም ስለምናውቀው እንኳን ደህና መጣህ እንኳን አብረህን ቆየህ ኤርሚ እና መሰግናለን በጣም ሶ ዛየን ባንድ እና መሰግናለን አሁን ወደ አንተ ልምጣ መኮንን በጣም ቆንጆ ምርጫ ነው የመጀመሪያው ጉዳይ እኔ በጣም አንተ ጋር የሚደንቀኝ ነገር አንተ ራስህ ግን የምታውቀው ማይመስለኝ ነገር እውነቴ ንምል በጣም ኤፍርትለስ የሆነ ፐርፎርም ምንም ጭንቅ የለብህም፣ እንደ ቀልድ ነው የምትልም፣ እንደ ቀልድ ላ በዚህ ሳይድ ላለው ሰው ምን ይመስላል መሰለህ በጣም ችላ ብለህ ምናምን የምታዝ ማለት ነው። ግን ችላ ከሚል ሰው ይህንን የሚያክል ድምፅ አይወጣም። በጣም የሚገባውን ፖዚቲቭ ነገር ነው እያወራሁለት። ገብቶሃል። ኮስተር አልክብኝ እና በጣም አቅምህን እኔ ያወቅኸዋል መሰለኝ። እውነቴን ንምልህ በጣም ትልቅ ትልቅ ትልቅ አቅም ነው ያለህ። በጣም ትልቅ አቅም ና ጉልበትህ የሚገርም ነው። የድምጽህ በተፈጥሮ ያለ የድምጽ ከለር በጣም የሚያምር ነው። ጎበዝ ድምጽ አይነ እና ከዛ ደግሞ ቫራይቲዎቹ የምታመጣቸው ዘፈኖች ቅድም የማዲንጎን ዘፈንክ፣ ሌላ አይነት ከለር፣ ሌላ አይነት ስሜት ቶታሊ ሌላ ነገር ውስጥ ያለ። አሁን ደግሞ እንደዚህ ሊያስተባበል ትንሽ የፎክ የባህል አይነት ስሜት ያለው ነገር ብዙ ነገር ውስጥ እገባለህ እና ይሄ ሁሉ የአቅምህ ጥግ ነው። ግን ምንድነው አደራ ምልህ ሁሉ ውስጥም መሆን ጥሩ ነገር ሊሆን ይችላል። ግን ራስህን ቤስት የምታገኘው የቱ ጋር ነው? ሁል ጊዜ ምንም ውስጥ ስትገባ ሁሉም ጋር እኩል አይነት ውበት አይኖረውም ማለት፣ አንዱ ጋር በጣም የተሻል የምትሆንበትን ቦታ የቱ ጋር ነው የሚለውን ፈልጎ ማግኘት ግን የአንተ አሳይመንት ነው የሚሆነው። እሱን እንድትበረታ ነው። ከቅኝት ጋር በተያዘ ትንሽ አልፎ አልፎ የሚፈርሱ ቦታዎች ነበሩ። ከዛ ውጭ ቆንጆ ነው። መልካም እድል። እናመሰግናለን፣ ዳኞቻችን መልካም እድል መኮንን።